ማን የምትናገር ደፍረህ? እኛ አባቶች ናቸው የተገደሉ። ይሄ ገዳይነት ነው። ለን ቀለም የማናውቅ ሚኒስትሮች የተሰበሰበበት ሀገር አርለ እንዲ ያለ ነው። ከሦስት መቶ ከአራት መቶ ዓመት በኋላ እስኪ ተመለስና ታሪክ አውራልኝ። ገዳማዊ ውስጥ ቀጥመው ምን እየሰሩ እንደሆነ ነግራቸዋል። ሰላም ጤና ይስጥልኝ! ውድ የነጋሽ ሚዲያ ቤተሰቦቻችን በእያላችሁበት ሰዓት አቆጣጠር እንደያላችሁበት ሁኔታ ሰላም ብያለሁ። እንደምናችሁ፣ ደህና ናችሁ? ግን ሰላምታችሁ በእያላችሁበት ይድረሳችሁ ከነመላው ቤተሰባችሁ በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክታት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ተራዳይነት ሁላችሁንም እግዚአብሔር ይጠብቃችሁ ማለት እፈልጋለሁ። እግዚአብሔር የወደደውን የፈቀደውን እያረገ ስለሆነ መልካሙንና በጎ ነገር ከፊት ስላለ ሁላችንም ተስፋ አንቆርጥም። በእግዚአብሔር ተስፋ የሚቆርጥ ትውልድ የለም። የሰራን ለመንግስት ሰማያቱ ወራሽ እንድንሆን እንድንበረታ ነውና እኛ እንደ ስራችን ለጽድቅ ሳይሆን ተግባራችን ጽድቅ ሆኖ ሳይሆን ፈጣሪ በቸርነትና በምሕረቱ ይቅር እንድለን በዚሁ አጋጣሚ በሁላችሁም ፊት እንግዲህ ሁላችን ይቅር ይለን ዘንድ እናንተን ይቅር ይላችሁ ዘንድ በዚህ አጋጣሚ ይናገራለሁና ዛሬ እስኪ ለመጀመሪያ ያህል እንደነዚህ አይነት ምስጋና እያመሰገንን እንደ ልጆች አብረን እንጀምር ፕሮግራማችን፣ ማለት ፈልጋለሁ። እንደነዚህ አይነት የህፃናት ምኞት ያደርሰን እኛም በዚህ እግዚአብሔርን ለማገልገል ለምስጋናው እንድንበቃ ዘንድ ቅዱስ ፈቃድ ይሁን ማለት ፈልጋለሁ። በዚህ አጋጣሚ እስራኤል መሄድ የምትፈልጉ ወዳጆቻችን፣ ይህንንም ቻናል የምትከታተሉ ሁላችሁም በሀገር ውስጥም በውጭም ያላችሁ በቀጥታ ወደ ውጭ እስራኤል ሄዳችሁ የቅዱስ ስፍራን መጎብኘት የምትፈልጉ በተለይ ለትንሣኤ ለደብረ ዘይት መሄድ የምትፈልጉ ገዳማትን መጎብኘት የምትፈልጉ እመቤታችን ያረፈችበትን ስፍራን፣ ሌሎች ደግሞ ቅዱሳን ስፍራን፣ በዮርዳኖስ መጠመቅ የምትፈልጉ ቀራኒውን ማየት የምትፈልጉ ሁላችሁም ተጋብዛችኋል። ይህን ማስታወቂያ ተከታትለን እንመለስ። የምስራች እንኳን ደስ ያላችሁ። እግዚአብሔር ቢፈቅድና ቢረዳን መጋቢት 29 የደብረ ዘይት በዓልን እንዲሁም ሚያዝያ 27 የትንሣኤን በዓል በኢየሩሳሌም ያክብሩ። አንጋፋው ታላላቅ ሥራን የሚሠራው ዮድ አቢሲኒያ የባህልና የቱሪዝም አምባሳደር የሆነው በጃንደረባው ጉዞ ወደ ቅድስት አገር ኢየሩሳሌም በዘንድሮ የትንሣኤ በዓል መንፈሳዊ ጉዞ አዘጋጅቷል። ከልደቱ እስከ እርገቱ ልደቱን በቤተልሔም ዋሻ ማየት የምትናፍቁ፣ ጥምቀቱን በዮርዳኖስ ደብረ ዘይትን ማየት የምትፈልጉ፣ አርማንጌዱንን ለማየት ደብረ ታቦር ላይ የምትወጡ፣ ይህንን አይነከርም እመቤታችን ቅድስት ድንግል ወላዲት አምላክ ከቅድስት ኤልሳቤጥ ጋር የተነጋገረችበት ደብረ ዘይት ተራራው ላይ ወጥታችሁ ከእግዚአብሔር ጋር የምትገናኙበት ናዝሬት ያደገበትን ስፍራ ማየት የምትሹ የምትናፍቁ፣ መንፈሳዊ ጉዞ ዮድ አቢሲኒያ በቃለ እግዚአብሔር እያስተማረ በዝማሬ እያረሰረሰ ልዩ መንፈሳዊ ጉዞ አዘጋጅቷል። ስለዚህ ኢየሩሳሌም ተከፍታለችና ወደ ቅድስት አገር ኢየሩሳሌም እንሂድ። ኢየሩሳሌም ወይ ብረሳሽ ቀኝ የተርሳኝ እንዳለ ዳዊት ኢየሩሳሌም አትረሳምና ወደ ቅድስት አገር ኢየሩሳሌም መሄድ ከፈለጉ ተቀዳሚ ምርጫዎ ዮድ አቢሲኒያ ይሁን። ለበለጠ መረጃ በስር በሚሄዱ ስልክ ቁጥሮች ይደውሉልንና አስቀድመው ይመዝገቡ። ዮድ አቢሲኒያ የባህልና የቱሪዝም አምባሳደር እንግዲህ ሁላችንም ቅድስቷን ስፍራ ጌታችን መድኃኒታችን የረገጠባትን ምድር ረግጠን ለመመለስ ስለምንፈልግ ወደ እሱ መሄድ ስለምንፈልግ እሱ ዘንድ ያብቃን እንላለን እና ፈቃደኛ የሆናችሁ በስልክ ቁጥሮት ደውላችሁ መመዝገብ የምትችሉ መሆኑን በዚህ አጋጣሚ ማሳወቅ እንፈልጋለን። በሌላ በኩል ደግሞ ከእኛ ጋር መስራት የምትፈልጉ ማስታወቂያችሁን በእኛ ማስነገር የምትፈልጉና በቋሚነት ፕሮግራም መያዝ የምትፈልጉ ደንበኞች ካላችሁ ለማስተናገድ ዝግጁ ነን። ቢሮችን ካሳንቺ ሲገኛል። በ0919151212 ደውላችሁም መነጋገር የምትችሉ መሆኑ በዚ አጋጣሚ እናሳውቃለን። ወደ ጉዳዮች ልግባ። የህፃኑን በጣፋጭ አንደበቱ በሚለሰልስ እጁ፣ በሚያምር እጁ ለጌታችን መድኃኒታችን ለፈጣሪ ምስጋና ለማቅረብ ከበሮ ሲመታ አይተናልና፣ እስኪ አባቶቻችን ደግሞ በዚህ ሰዓት ምን እያደረጉ ነው? ተመልከቷቸው ሰጣችሁ እኛን አባታያችሁ ምዕመኑ ቆሞ ባለበት ሰዓት ላይ አቅቷቸዋል። ህይወት ከብዷቸው ይሆናል፣ ኑሮ መሯቸው ይሆናል። የከፋቸው ነገር ይኖራሉ፣ ያሳለፉት ህይወትን ያስባሉ። ፈጣሪ ዘንድ መቆምና መጸለይ መለመን የሚገባንን እውነተኛ ያለ ፍርሃት ያለ ኀፍረት እግዚአብሔር ፊት ቆመን የምንጠይቅበት እንደ እሳቸው ያለ ደግሞ ንጹሕ ልቦና ምክንያቱም እኛ ንጹሐን አይደለም። እኛ እያንዳንዷ ሰከንድ የምናጠፋው የምንረግጠው ጥሩ ያልሆነ ነገር አለና፣ እሳቸው ግን በፍጹም ልቦናቸው በፍጹም ቅንነት በምእመኑ ፊት በአውደ ምረቱ ፊት ወደ ፈጣሪ እጃቸውን ዘርግተው እንባቸውን እያነቡ ይገኛሉ። ሀገሬ ዛሬ እዚህ ላይ ነች፣ ኦርቶዶክስ እዚህ ላይ ነች። ኦርቶዶክስ ለምን እዚህ እንደሆነች አሳያቸዋለሁ። ስለዚህ እግዚአብሔር ይማረን ማለት እፈልጋለሁ። ለሁላችሁም በያላችሁበት፣ ተሰዳችሁም ያላችሁ፣ ሀገር ውስጥ ያላችሁ ሁላችሁም በልባችሁ ይሄ እምነት አለ ይሄ ፍላጎታል። ይሄ ፈጣሪ ፊት ያለ ፍርሃት በክብር በለቅሶ በእንባ ወደሱ መጠየቃለ ኃጢያታችን ይቅር በለን ማለት አለ እና ይቅር እንለን። በዚህ አጋጣሚ መናገር ፈልጌ ነው። ያለንበት ወቅት ጾም ስለሆነ፣ ዛሬ ደግሞ አቡነ ገብረ መንፈስ ቅዱስ ያረፉበት ሌላኛው፣ እንዲህ አባቶቻችን ዛሬ ስናሰብ አቡነ ገብረ መንፈስ ቅዱስ ዛሬ ያረፉበት ነው እና አባታችን በጸሎታቸው በበረከታቸው እንዲያድለን ሁላችንም እማጸናለን። አቡነ ገብረፈስ ቅዱስን ከማሰባችን በፊት አባቶቻችን የት እንደነበሩ ሁላችንም ትዝ ይነናል እና አባቶቻችን በዚህ ባሳለፍነው ወር ውስጥ እንዲህ አይነት መከራ ውስጥ ነበሩ። መከራቸውን እናስታውስ። እኚህ በገዳም የነበሩ አባቶች ናቸው። እየተመለከታችሁት ቪዲዮ እኛ አባቶቻችን ዓለም በቃኝ ብለው ተምረው እውቀት ይዘው ዓለማዊ እውቀት መንፈሳዊ እውቀት ይዘው በጠሯቸው ቦታ የሚሄዱ ለእምነታቸው ራሳቸውን አሳልፈው የሚሰጡ ገዳማውያን ቅዱሳን አባቶች ሀገር ያቆዩልን ሀገር ያቀኑልን ብራና ዳምጠው ቀለም በጥብጠው ፊደል የቀረጹልን የሀገራችንን ትውፊት ተመልክተው ፊደላትን ተምረው በግዕዝ ቋንቋ በግዕዝ ፊደል እግዚአብሔርን የሚያመሰግኑ ከሰው ከፖለቲካ ከዓለም ጋር ራሳቸውን አሽተው ጥለው ዓለማቸውን በአንዲት ስፍራ አድርገው ለፈጣሪያቸው ጸሎትና ምልጃ እያደረጉ እየለመኑ የሚኖሩ ለኢትዮጵያ ጸሎት የሚያደርጉ ለሀገራችን ጸሎት የሚያደርጉ አባቶች ናቸው። እኚህ አባቶች ናቸው የተገደሉብን። እነኚህን አባቶች መግደል ማንን ነው ደስ የሚያሰኘው? ጸሎት የሚያደርጉ ልመና የሚያደርጉ ለሀገር፣ ለራሳቸው፣ ለነፍሳቸው፣ ላለፉት፣ ለታመሙት፣ ለደከሙት፣ ለታሰሩት፣ ለተሰደዱት፣ ለታረሱት በሙሉ ልመና የሚያቀርቡ ናቸው። እንግዲህ አባቶቻችንን አሳደን የምንገለው፣ ርስታችንን ወሰዱብን? ስልጣናችንን ነኩብን? ሽፍታ ሆኖ አሳቃዩን? የትኛው የትኛው ነገራቸው ነው? አባቶቻችን ገዳም ስለተቀመጡ ሊቃውንት አበው የሕክምና ጥበብ የእርሻ ጥበብ የስራ ጥበብ የሕንፃ ጥበብ ሙሉን ዓለም ሳትሰለጠን ዓለምን ያሰለጠን እኮ በእንደነዚህ አይነት የአብነት አባቶቻችን ናቸው። ቤተ ክርስቲያን አንጾ የቆዩልን ዓመታትን ዘመናትን የቆየች ሀገር ያቆዩልን እኮ በእንደነዚህ አይነት አባቶች ነው። እስኪ የትኛው ታሪክ ነው ነገረኝ? ወደኋላ ተመልሰ የትኛው ታሪክ ነው ወደኋላ ተመልሰ ነገረኝ? ከሦስት መቶ ከአራት መቶ ዓመት በኋላ እስኪ ተመለስና ታሪክ አውራልኝ። ማን የምትናገር ደፍረ ቆመ የምታወራ የተጻፈ ታሪክ ያለ ማነ? በአሉባልታና በምናምንት የምንጣላ ሰዎች አይደለን። ቢጫ ቀለም ትርጉም እየሰጠን ይሄ ቢጫ የኦርቶዶክስ ነው፣ ይሄ ቢጫ ደግሞ የኛ ትርጉም ሌላ ነው እየተባለ ቀለም የማናውቅ ሚኒስትሮች የተሰበሰበበት ሀገር አለ፣ እንዲ ያለ ነው። በእንደዚህ አይነት የፖለቲካ ምስቅልቅል ባለባት ሀገር ውስጥ ገዳም ገብተው ቆሎ እየቆረጠሙ በሶ እየጠጡ መሬት እያረሱ እየቆፈሩ ከዛፍ ላይ ፍሬ እየለቀሙ የሚኖሩ ገዳማውያን ጸሎተኛ አባቶች መግደል ምን የሚባል ታሪክ ነው? የትኛው ጀግና ነህ አንተ? ይህን ላበረታታ፣ ይህን ለደገፍክ፣ ይህን ዝም ላልከው ነው የምናገረው። ዝምታ ድጋፍ ነው። አያችሁ ዝምታ ድጋፍ እንደሚሆን አያችሁ አለመጠበቅ፣ አለማገዝ፣ አለመደገፍ ድጋፍ እንደሚሆን፣ ይሄ ገዳይነት ነው። ለን ለዚህ ነው የምነግራቸው አባቶቻችን ዛሬም ማለት ናቸው። እዚህ ላለነው ለምንጨማለቀው እንደኛ አንደበቴን እንዴት እንደምናገር አላውቅም። በጣም ክፉ ቃላቶች ይመጡብኛል። ምክንያቱም እኛ ያለንበት ሁኔታ ዝቅጠት ወይ ደግሞ ቆሻሽነት አይገልጸውም። በጣም በታች ነው። እነሱ ግን ቆሻሻ ለብሰው ልበ ንጹሃን ሆነው ስለ እኛ እየጸለየው እኛ ግን ሄደን የምናጠፋው እነሱን አሳዳጆች ነው። ክርስቲያን ትሳደዳለች፣ ኦርቶዶክስ ትሳደዳለች፣ አሁንም እየተሳደደች ነው። እና ዛሬ በመታሰቢያቸው ቀን እነሱን ላስብ ብዬ ነው። በአቡነ ገብረ መንፈስ ቅዱስ መታሰቢያ ቀን ላስባቸው ብዬ ነው ይህንን ያነሳሁት እና መታሰቢያቸውን ሳስብ ከዛ የወጡ አባትን ታሪክ ደግሞ በቅርብ ቀን ይዤላችሁ መጣለሁ። በተለይ አቦይ ገብፈስ ቅዱስ እዛ ዝቋላ አቦ የነበረው አባት በኢትዮጵያ ታሪክ እጅግ በጣም ድንቅ የሚባል በእውቀት፣ በብቃት፣ በጥበብ፣ በስራ፣ በተግባር እጅግ በጣም ድንቅ የሚባል ስራ እየሰሩ ናቸው ያሉት እዚህ ሆስፒታል፣ ኢትዮጵያ ውስጥ የምታውቋቸው ነርስ የምታሏቸው አዋላጅ የምታሏቸው ባለሙያዎች፣ ዶክተር የምትሏቸው ባለሙያዎች ገዳማዊ ውስጥ ቀጥመው ምን እየሰሩ እንደሆነ እነግራቸዋለሁ። አንድ ሺህ መኝታ ያለው ሆስፒታል ለመስራት ገዳማውያን እየሰሩ ነው። ገዳማውያን እየሰሩ ነው። ይህንን ከተማ አስፓልት ያለበት አይደለም እምነግራችሁ፣ ጫካ ውስጥ ነው እምነግራችሁ። ጫካ ውስጥ የለም እየሰሩ እሱን ታሪክ ይዤላችሁ እመጣለሁ። ወደ ሌላኛው ገጽ ልለፍላችሁ። መቼም ብዙ ጊዜ የምንነጋገረው አንዳችሁንም ለመውቀስ ወይንም ለመስደብ አንሞክርም። እስኪ አባቶቻችን እንደዚህ ያየን አብ የገብረስ ቅዱስ ይራዱን በጸሎታቸው ይራዱን እና ባለንበት ቦታ መልካም ነገር ያደርጉልን ማለት ፈልጋለሁ። ሌላኛው የማሳያችሁ አንድ ነገር አለ። እስኪ መቼም ሁላችሁንም መውቀስና መናገር አልፈልግም፣ ግን አንዳንድ ነገሮቻችሁ በጣም ያሳዝናል። የሚያሳዝናችሁን ነገሮች በተግባር ነው ማሳያችሁ። ቪዲዮን አሳያችኋለሁ። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመን ወይ ደግሞ እንደነዚህ አይነት አባቶች ሊቃውንቶች ወጥተው በምክንያት በመጽሐፍ ቅዱሳዊ መሰረት አድርገው የተጻፉ ገድላትን፣ ኖያት ቅዱሳትን፣ ጸበሉን፣ ቅብአ ሜሮኑን የምትወቅሱና የምትናገሩ ሰዎች በሙሉ አንደበታችሁ ራሳችሁን እንድትገሩ ስለፈለግኩ ነው። ይህንም ማሳያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ጸበል ራሱን ያስጠመቀው ራሱ የተጠመቀው በዮርዳኖስ ጸበል ነው። እንደሱ እንድንሆን የነገረን በመልካም ጎዳና በመልካም ነገር እንድንመላለስ ታዲያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጸበልን የምትወቅሱና የምዘልፉ ሰዎች እናንተ፣ በሃይላንድ መጥመቅ ማን ነው ስልጣን? የትኛው ክርስትና ነው ይህን ያስተማራችሁ? በሃይላንድ ኮዳ የምታስለፈልፉትና የምትለፈልፉት፣ አጋንንት አጋንንት እንደሚያስለፈልፍ ታውቃላችሁ አይደል? እስኪ ይህን ቪዲዮ ተመልከቱ። ስለ ይሄ ሁሉ አዳራሽ ላይ የሚመላለሰው የሚንፈራገጠው ህዝብ በሙሉ በሀይላንድ ሃይላንድ እየገዛ በሃይላንዱ የሚረጭ ሰው ነው። ሌላ ቦታ ስትወቅሱት እናንተ የማታደርጉት ቢሆን ጥሩ ነው። ቅባት እያላችሁ በስማችሁ እነ እስራኤል ዳንሳ የሚል ስቲከር የለጠፋችሁበትን ሃይላንድ ትሸጡ የለም እንዴ? ቅባ ቅዱስ እያረጋችሁ ይኸውላችሁ ይሄን አዳራሽ ሙሉ ነው እንግዲህ በሃይላንድ ጸበል እንዲህ የሚራጩት ሃይላንድ ማለት ነው። በሃይላንድ ሃይላንድ እየገዙ ጸበል እያደረጉት ማለት ነው። እግዚአብሔር ይማራችሁ እንግዲህ። እናንተን ነው ማሳየት እንፈልገው። ይኸው ተመልከቱት ቪዲዮ እናንተ ናችሁ መልሳችሁ እዚህ የምትናገሩት እናንተ ናችሁ። አሁን ጾም ላይ ባለንበት ወቅት ላይ መናገር አንፈልግም ወደ ሌላ ቤተ እምነት መምጣት አልፈልግም። ግን እንዴት እንደሆነ ላይ የተዘረፈ መዝሙር ሰምታችሁ ታውቃላችሁ? ይሄ የተዘረፈ መዝሙር ነው የማሰማችሁ። ይሁ ዘርፊያውን ይሄን መዝሙር ታውቁት አላችሁ? ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ጠግባለሁ እንደዚህ ነው ያልነው እኛ መዝሙሩ ስሙት ስምሽ ነውና ድንግል ሆይ ላንቺ ላቀርብ ምስጋና ስምክን ጠርቼ መቼ አፍራለሁ ኢየሱስ ብዬ እንው ምንም የማትኮርጁት ነገር የለም ምን እስቲ የማትቆርጁት ነገር እስኪ ንገሩን። ጸናጽል አየን ወሰድን፣ አሳየናችሁ። መቋሚያ አሳየን ወሰድናችሁ። ከበሮ ወሰዳችሁ። እንግዲህ እንደናንተ ቃሉን ባልጠቀመው የጽላቱ ማረፊያ ክቡር ታቦቱንም ትናገሩት አላቸው። እስቲ ውሰዱት እናሳዩ እስቲ እግዚአብሔር የማያደርገው ነገር እንዳለ ታያላችሁ። ነገ ከነጎዳ ሁላችሁ የምትሆኑት ምክንያቱም ክንዱ የእግዚአብሔር ነው፣ የሰው አይደለም። እኛ ለእግዚአብሔር ነው የምናመለክተውና፣ እባካችሁ እንዲህ ስርቆች ቢበቃችሁ ይሻላል። ይሄ ዝርፊያ ነው። ጸረ ሙስና እናመልክት እንዴ? ይህንን ጉዳይ ለመጠየቅ ጸረ ሙስና መዝሙራችን ተዘረፈ ብለን እናመልክት እንዴ? እናንተ ብትሆኑ ለዚህ መዝሙር ትጨዋላችሁ፣ አለ ቅዳሴ፣ ቅኔ፣ ዜማ ምናምኑ ይቀራችኋል። እሱን ደግሞ ለምን አትወስዱትም? እንሰጣቸዋለን ችግር የለውም። ያው አይሰለቻችሁም ብዬ ነው። በመጨረሻም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ክርስቶስ እንዴት እንደምሰብክ ላሳያችሁ የሥነ መለኮት ዩኒቨርሲቲ አላት። አንዳንዶቻችሁ የሥነ መለኮት ትምህርትም ተመራችሁ ነው እዛ ሄዳችሁት አድምጧችሁኝን አባት። ኦርቶዶክስ ተዋህዶ ቤተ ክርስቲያን ኢየሱስ ህይወቷ ነው። ኢየሱስ ሁሉ ነገሯ ነው ኢየሱስ ክርስቶስ መነሻዋ ነው። ኢየሱስ ክርስቶስ ኃይሏ ነው። ኢየሱስ ክርስቶስ ሙላቷ ነው። ኢየሱስ ክርስቶስ የሚጣፍጥ የህይወት እንጀራ ነው። ኢየሱስ ክርስቶስ የሚያረካ የህይወት መጠጥ ነው። የምትገልጽበት በብዙ መልኩ ነው። ለምሳሌ በሶስት ከፍለን እንየው ይሄንን። በመጀመሪያ ከስም አንጻር የቤተ ክርስቲያኒቱ መጠሪያ ተዋህዶ ነው የሚለው ገና መጠሪያዋን ስታይ ኢየሱስ ክርስቶስ ነው። ተዋህዶ ማለት ኢየሱስ ማለት ነው። ሌላ ማለት አይደለም። በተዋህዶ የኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ባህሪውን የሚገልጥ ስም ነው። መጠሪያዋ ኢየሱስ ክርስቶስ ነው። ሁለተኛ፣ ቅድም እንዳልኩት ወደ አምልኮ ስፍራው ስትገባ የምታየው ምን ማለት ገና በሩ ላይ ስትደርስ መስቀል ነው የምታየው። ጉልላቱ ላይ ስታይ መስቀል ነው የምታየው። መስቀል ስታይ የመጀመሪያው ዳይምሮህ የሚመጣው የዕለተ ዓርቡ የክርስቶስ መከራ ነው። መስቀል ስታይ ይሄ መስቀል መስቀልን ይወክላል ምን ማለት ነው መስቀል? መስቀልን ይወክላል ብዬ ስል መስቀል የሚባሉት ሶስት ትርጓሜዎች አላቸው። የመጀመሪያው ክርስቶስ ከጽንሰቱ ከልደቱ፣ እስከ እርገቱ ድረስ የከፈለው የተሰቃየው፣ የከፈለው ዋጋ በአንድ ቃል ሲጠቃለል መስቀል ይባላል። መስቀሉን ስታይ ያን ሁሉ የክርስቶስን መከራ ታያለ። በመስቀሉ መስቀሉን ታያለ። ይሄ መስቀል ስታይ እሱን ሁሉ ታነባለህ። መስቀል የሚነበብ የክርስቶስ መከራ ነው። መስቀል የማይታየውን የክርስቶስ መከራ በአይነ ሕሊና እያየ የምታስብበት በመስቀሉ ያለ መስቀል ነው። ስለዚህ ከና ጉልላቷን ስታይ መስቀሉ ነው የምታየው። ስለ መስቀል አይተህ ለሌላ ነገር ስለምንም ለማውራት እድሉም ጊዜውም የለው። አያቸው ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ክርስቶስን አታውቀውም። ክርስቶስን ክርስቶስን መተንተን ራሱ አታውቅም አልበቃትም በቃ ተንትን አልበቃትም። ገና ብዙ ነው እልፍ ነው። ዓለም ብትጠቀለል ኢየሱስ ክርስቶስን የመገልጽ አቅም የላት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። አስተምህሮቷ ይሄን እምትገልጸው እምትኖረው እግዚአብሔርን እያመለከች ሌላ ቦታ የምንሄድ ሰዎች እንድንመለስ ስለፈለግኩ ነው። እቺን ቀን ጨባ አድርጌ ማሳየት የፈለግኩት ብዙ ወደዛኛው ቤት መግባት አልፈለግኩም ግን መታው የሚነካኩትን ነገር አንዳንድ ህፃናት ወይ ልጆች ወይ ደግሞ አልበሰልንም የሚሉ ሰዎች በዛ ቋንቋ መጠቀም ስለሚፈልጉ፣ አንዳንዶች ደግሞ በጾም መንግስት ሰማያት አይገባም፣ ኃጢአት እየሰሩም መንግስት ሰማያት አይገባም። የትኛውም ሰው በምድር ላይ ፍጹም ነኝ ማለት የሚችል ሰው የለም። ይሄንን የሚልለት ፈጣሪ ብቻ ነው። ስለዚህ ስለ ፈጣሪ ሁሉን እንስጥ። ለነበረን ቆይታ አመሰግናለሁ። በዚህም መዝሙር ልለያችኋለሁ ዛሬ ፕሮግራሜን የምዘጋው ታዲያ እኚህ ማየት የተሳናቸው ወንድሞች እኛ ከምናየው ሰዎች ይልቅ ልበ ብርሃን ናቸው። ልባቸው የበራ የበረቱ፣ እነሱ በነሱ እንጽና፣ እኛም ጸሎታችን ጾማችን እንዲበረታ በመንፈሳዊ ነገራችን እንድንቀራረብ እንበርታላለሁ። ለነበረን ቆይታ አመሰግናለሁ። አራያ መካሸ ነበርኩ። ይህን ማስታወቂያ ተከታትለን ተሰናበትኳችሁ። ሰላም ከገዴ የምስራች! እንኳን ደስ ያላችሁ። እግዚአብሔር ቢፈቅድና ቢረዳን መጋቢት 29 የደብረ ዘይት በዓልን፣ እንዲሁም ሚያዝያ 27 የትንሣኤን በዓል በኢየሩሳሌም ያክብሩ። አንጋፋው ታላላቅ ሥራን የሚሠራው ዮድ አቢሲኒያ የባህልና የቱሪዝም አምባሳደር የሆነው በጃንደረባው ጉዞ ወደ ቅድስት አገር ኢየሩሳሌም በዘንድሮ የትንሣኤ በዓል መንፈሳዊ ጉዞ አዘጋጅቷል። ከልደቱ እስከ እርገቱ፣ ልደቱን በቤተልሔም ዋሻ ማየት የምትናፍቁ፣ ጥምቀቱን በዮርዳኖስ ደብረ ዘይትን ማየት የምትፈልጉ፣ አርማንጌዱንን ለማየት ደብረ ታቦር ላይ የምትወጡ፣ ይህንን አይነከርም እመቤታችን ቅድስት ድንግል ወላዲት አምላክ ከቅድስት ኤልሳቤጥ ጋር የተነጋገረችበት ደብረ ዘይት ተራራው ላይ ወጥታችሁ ከእግዚአብሔር ጋር የምትገናኙበት ናዝሬት ያደገበትን ስፍራ ማየት የምትሹ የምትናፍቁ መንፈሳዊ ጉዞ ዮድ አቢሲኒያ በቃለ እግዚአብሔር እያስተማረ በዝማሬ እያረሰረሰ ልዩ መንፈሳዊ ጉዞ አዘጋጅቷል። ስለዚህ ኢየሩሳሌም ተከፍታለችና ወደ ቅድስት አገር ኢየሩሳሌም እንሂድ። ኢየሩሳሌም ወይ ብረሳሽ ቀኝ የተርሳኝ እንዳለ ዳዊት ኢየሩሳሌም፣ አትረሳምና ወደ ቅድስ ሀገር ኢየሩሳሌም መሄድ ከፈለጉ ተቀዳሚ ምርጫዎ ዮድ አቢሲኒያ ይሁን። ለበለጠ መረጃ በስር በሚሄዱ ስልክ ቁጥሮች ይደውሉልንና አስቀድመው ይመዝገቡ። ዮድ አቢሲኒያ የባህልና የቱሪዝም አምባሳደር